ጤና ይስጥልን ክቡራን ተመልካቾቻችን፣ ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እንልሽ መልስ። በቅድሚያም ክልላይ ዜናዎች። ፍትሐዊና ቀልጣፋ አገልግሎት ለመስጠት በልዩ ትኩረት እንደሚሰራ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በአገልግሎት አሰጣጥና የልማት ስራዎች ላይ ከወደ አስተዳዳሪዎች ጋር ተወያይተዋል። ፈቃዱ በላይ ዝርዝሩን ያቀርበዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ በአገልግሎት አሰጣጥና የልማት ስራዎች ላይ ከወረዳ አስተዳዳሪዎች ጋር ተወያይተዋል። በዚህ ወቅትም ርዕሰ መስተዳደሩ እንደተናገሩት የአገልግሎት አሰጣጥን በማሻሻል ረገድ ልዩ ትኩረት መስጠት ወሳኝ ነው። በወረዳዎች የማህበረሰቡን አገልግሎት አሰጣጥ በማሻሻል ፍትሐዊ፣ ፈጣንና ቀልጣፋ ለማድረግ መንቀሳቀስ እንደሚገባም ነው ያነሱት። ብልሹ አሰራሮችን በመከላከልና በማረም የመልካም አስተዳደርን ከማስፈን የልማት ስራ ከማፋጠን ጎን ለጎን ለጸጥታ ጥበቃ ስራዎች ትኩረት እንዲሰጥ አሳስበዋል። በገቢ ረገድም መሰብሰብ የሚገባውን ገቢ በአግባቡ በመሰብሰብ በክልሉ በኮሪደር ልማት የተመዘገበውን ውጤት ለማስፋት እንደሚሰራም ገልጸዋል። ሐረር ከተማ በፕላንና ስርዓት እንድትመራ ለማድረግ ይሰራል ያሉት ርዕሰ መስተዳድሩ የኮሪደር ልማት ስራውን በውስጥ ለውስጥ መንገዶች በማስፋት ከዋና መንገዶች ጋር ለማገናኘት እንደሚሰራ ገልጸዋል ሲል የክልሉ ኮሚኒኬሽን ጉዳይ ጽሁፈት ቤት ዘግቧል። በጀትን ዜጎች ፍትሐዊ በሆነ መንገድ እንዲጠቀሙ ለማስቻል በሙያው የተሰማሩ አካላት ሚናቸውን ሊያጠናክሩ እንደሚገባ የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ምክትል ኃላፊ አቶ ካሊድ አብዲ ገለጹ። ኃላፊው ይህንን ያሉት ቢሮ ለባለሙያዎች በፕሮግራም በጀት ዙሪያ ሲሰጥ የነበረውን የአሰልጣኙ ስልጠና ባጠናቀቀበት ወቅት ነው። ፍቃዱ በላይ የህዝብ ሀብት የሆነውን የመንግስት በጀት ዜጎች ፍትሐዊ በሆነ መንገድ እንዲጠቀሙ ለማስቻል በሙያው የተሰማሩ አካላት ሚናቸውን ሊያጠናክሩ እንደሚገባ የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ምክትል ኃላፊ አቶ ካሊድ አብዲ ገልጸዋል። ቢሮው ለባለሙያዎች በፕሮግራም በጀት ዙሪያ ሲሰጥ የነበረው የአሰልጣኙ ስልጠና በዛሬው ተጠናቋል። በእለቱ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ምክትል ኃላፊ አቶ ካሊድ አብዲ እንደገለጹት ለተከታታይ ቀናት በፕሮግራም በጀት ምንነት ዙሪያ ለባለሙያዎች ሲሰጥ የነበረው የአሰልጣኙ ስልጠና መጠናቀቁን ገልጸዋል። ስልጠናው በተቋማት ከፋይናንስ አስተዳደር እና ቁጥጥር ጋር በተያዘ የሚስተዋሉ ችግሮችን ከመቅረፍ ረገድ እና ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል ትልቅ አቅም የሚፈጥር መሆኑን ገልጸዋል። የፕሮግራም በጀት ትግበራው በቀጣይ 2019 በጀት ዓመት ሙሉ ለሙሉ ወደ ስራ ለማስገባት በትኩረት የሚሰራ መሆኑንም ጠቅመዋል። በቀጣይም ሰልጣኞች የወሰዱትን ስልጠና ውጤታማ በማድረግ እና የፋይናንስ ስርዓቱን የተሻለ በማድረግ ረገድ ሚናቸውን ሊያገሉበት ይገባለን ብለዋል። በቀጣይ ከኛ ምን ይጠበቃል? የሚለው ነው ዋናው ዋናው ተግባር ማለት ነው። ከኛም የሚጠበቀው ይሄ ተቋም ባለሙያዎች ከፍተኛ ባለሙያዎች ናቸው። በክልላችን ይህን ፕሮግራም በሚቀጥለው ሁለት ሺ አስራ ሙሉ በሙሉ ተግባራዊ እንደሚደረግ ያው ስፔት ይደረጋል ማለት ነው። ለዚህ ደግሞ ጥሩ ግብአት፣ ጥሩ መነሻ፣ ጥሩ እውቀት እንደተወሰደ ነው እና ስፔት የምናደርገው ከዚህ ስንመለስ ደግሞ ለእያንዳንዱ ተቋም በቀጣይ የምናደርጋቸው ድጋፎች፣ ስልጠናዎች ይጠበቃል ማለት ነው። በገንዘብ ሚኒስቴር የፕሮግራም በጀት ዝግጅት ከፍተኛ ባለሙያውነት ወይዘሮ ዋና መኳንንት በበኩላቸው ለተከታታይ ቀናት በፕሮግራም በጀት ዙሪያ ለባለሙያዎች ሲሰጥ የነበረው ስልጠና በጽሁፍ እና በተግባር በተደገፈ መልኩ በበቂ ሁኔታ መሰጠቱን ገልጸዋል። ይህ ለአምስት ቀናት የሚቆይ ስልጠናን አድርገናል። የፕሮግራም በጀት ጽንሰ ሀሳብ ጀምሮ እስከ ፕራክቲካል ኤክሰርሳይሶችን ሰርተናል። ጥሩ አቀባበል ነበረን። ፈተናን ፈትነን ሰልጣኞች በምን ያህል አቋም ውስጥ እንዳሉ ለመለየት ችለናል። በነበረን ቆይታ በጣም ጥሩ ነበር። ሰርቲፊኬት የሚገባቸው ልጆች ሰርቲፊኬት አግኝተው በቀጣይ በክልሉ ለሚተገብረው የፕሮግራም በጀት አተገባበር ሂደት ላይ አሰልጣኞች ሆነው ወረዳዎችንም እንዲያበቁ እንጠብቃለን ማለት ነው። ስልጠናው እጅግ ወሳኝና አስፈላጊ በሆነ ወቅት መሰጠቱን የገለጹት ደግሞ በክልሉ ገንዘብና ኢኮኖሚ ትብብር ቢሮ የበጀት ዝግጅትና አስተዳደር ዳይሬክተር የሆኑት አቶ ማሞ አስፋው ናቸው። በቀጣይ መሰል ስልጠናዎችን በተቋማት ተደራሽ የማድረግ ስራ ተጠናክሮ የሚቀጥል መሆኑንም ገልጸዋል። አመሰግናለሁ። እንግዲህ ስልጠናው በጣም ጥሩ ነበረ። ስልጠናው እጅግ በጣም ወሳኝና አስፈላጊ በሆነበት ሳ የተሰጠው በዚህ በ2018 በጀት ዓመት የክልሉ መንግስት በገንዘብና ኢኮኖሚ ቢሮ ትብብር ቢሮ አማካኝነት የፕሮግራም በጀትን በክልሉ ተግባራዊ ለማድረግ ስልጠና ተሰጥቷል። ያ ስልጠና በጣም እጅግ በጣም ውጤታማ ጥሩ ነበር። ይሄ ስልጠና ቀጣይ ተቋማቶች ካል ባሉ ባለሙያዎች የሚሰጥ ነው። የሚጠበቀው ውጤት ምንድን ነው? ይሄንን በውጤት ላይ የተመሰረተ በጀት አመዳደብ እንዲኖር፣ የሀብት ክፍፍሉ ፍትሐዊነት እንዲኖረው የሚያደርግና ተደራሽ ይህንን ስልጠና ተደራሽ ለማድረግ ብቁ የሆኑ ባለሙያዎችን ማፍራት የተቻለበት ነው። በፕሮግራም በጀት ዙሪያ ውስር ነው ስልጠና ትልቅ አቅምና ክፍሎት ፈጥሮልናል፣ ሲሉ ሰልጣኞች ተናግረዋል። ስልጠናው በጣም ጥሩ አስተማሪ ነው። ያው አዲስ በመጣው አወቃቀር መሰረት ፕሮግራም በጀት ከፕላንና ፕሮግራም ጋር አብሮ በመሆን በጋራ የምንሰራበት አሰራር ነው። ሁሉም የስራ ክፍል ይመለከተዋል። ያው አብዛኛውን በጀት ክፍሎችና ፕላንና ፕሮግራሞች የስራ ድርሻውን ቢወስዱትም ና ስለ ፕሮግራም በጀት ስለ በጀት ጣሪያ ስለ በጀት ምንነት ስለ በጀት አመዳደብ እና የተለያዩ ስለ በጀት ነክ ነገሮችን የተማርኩበት ነው እና በጣም ደስ የሚል አስተማሪ በስልጠና ሆኖ አግኝቸዋለሁ። ስልጠናው በጣም አሪፍ ነበረ። ትልቅ ትምህርትን ያገኘውበት ይህንን እዚህ ጋ የወሰነውን ነገር ወደታች አውርደን በየቢሮው ያው ስልጠና በመስጠት በመደገፍ ክትትል በማድረግ ይህኛውንም የበጀቲንግ ፕሮግራሚንግ በጀቲንግም ስርዓትንም እንዲተገብሩ ማገዝ ነው ትልቁ የኛ ዋናው። እዚህ ጋር ስልጠና የወሰንበት ማለት ነው። ያው ስልጠናውን በጣም ጥሩ ሆኖ ነው ያገኘውት። አሁን ከጊዜው ጋር የሚሄድ ነው። ያው በአገሪቷም ደረጃ እየታየ ያለውን የበጀት ብክነት በጣም በሚገርም ሁኔታ ይቀንሻል ብዬ የማስበው አይነት ነው። ፕሮግራም በጀቲንግ ላይ እና ስልጠናው ላይ ብዙ ነጥቦችን ያው ወስደናል። ወደፊት ያው በተቋማችን ደረጃ ወርደን የምንተገብራቸው ማን ነው። ፕሮግራሙን ወደ ታች ለማውረድ አስፈጻሚ መስሪያ ቤቶችንና ወረዳዎችን ሰፊ ግንዛቤ መስጠትና ስልጠናዎች በሰፊው ሊሰጡ ይገባል። በቀጣይም በበጀትና ፋይናንስ በኩል የሚስተዋሉ ችግሮችን በመቅረፍ ረገድ የበኩላችንን ሚና ለመወጣት ዝግጁ ነን ሲሉም አረጋግጠዋል። በሐረሪ ክልል ሶስተኛው ዙር የፖሊዮ ክትባት ዘመቻ ተጀመረ። በክልሉ ከሰባ ሺህ በላይ ህጻናትን ለመከተብ ታቅዶ እየተሰራ እንደሚገኝ ተገልጿል። አያንቱ አምር ተጨማሪ አላት። በሐረሪ ክልል ሶስተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ በድሬ ጠያራ ወረዳ ሀሰንጌ መጀመሪያ ደረጃ ትምህርት ቤት መስጠት ተጀምሯል። የፖሊዮ በሽታ መከላከያ ክትባት እድሜያቸው ከአምስት ዓመት በታች ለሆኑ ህጻናት መስጠት መጀመሩን የገለጹት በሐረሪ ክልል ጤና ቢሮ የመልካም አስተዳደር ዳይሬክቶሬት ዳይሬክተር እና የክልሉን ጤና ቢሮ ወክለው በመርሃ ግብሩ የተገኙት አቶ ዳመና አብደታ በክልሉ ከሰባ ሺ በላይ ህጻናትን ለመከተብ ታቅዶ እየተሰራ ይገኛል ብለዋል። የፖሊዮ ክትባት ዘመቻው ሰው ለአራት ተከታታይ ቀናት በክልሉ ጤና ተቋማት፣ ትምህርት ቤቶች፣ ጊዜያዊ ክትባት መስጫ ጣቢያዎችና ቤት ለቤት ይሰጣል ሲሉ ገልጸዋል። ህጻናት ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም በዘመቻው ክትባቱን እንዲከተቡ በማድረግ ወላጆች ግዴታቸውን እንዲወጡ ጠይቀዋል። በዚህ ፖሊዮ ክትባት ላይ ወደ በክልላችን ወደ ሰባ ሺህ በላይ ህጻናትን ለማስከተብ እቅድ ተይዟል። ይህንን እቅድ ስንይዝ እንግዲህ በየሁሉም በክልላችን ያሉት ቀበሌዎች እየተሰጠ ነውና ይህን ፖሊዮን እንግዲህ ህጻናቶች ከአምስት ዓመት በታች ያሉ ህጻናት የግድ ይህን ክትባት መውሰድ አለባቸው። ይህንን ክትባት ካልወሰዱ የአካል ጉዳተኝነት የሚያስከትል ስለሆኑ በአካባቢያችንም ከጎረቤትም ይሄ በሽታ ክትባቱ በደንብ ካልተሰጠ በየጊዜው ሊከሰት የሚችለው የህጻናት ልምሻ ሊከላከል ስለሚችል እዚህ ላይ ህብረተሰቡ ይህንን አውቆ ልጆቻቸውን ለማስከተብ አስፈላጊው ትብብር ማድረግ አለበት ማለት ነው። በክልሉ ጤና ቢሮ የህብረተሰብ ጤና የድንገተኛ አደጋ ቁጥጥርና ምርምር ዳይሬክተር አቶ ፎዚ ሳሊ ወላጆች ዕድሜያቸው ከአምስት ዓመት በታች የሆኑ ህጻናትን በሙሉ አቅራቢያቸው ወደሚገኝ ክትባት መስጫ ጣቢያ በመውሰድ ልጆቻቸውን እንዲያስከትቡ ሲሉ ገልጸዋል። አክለውም ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪያቸውን አስተላልፈዋል። ዛሬ የፖሊዮ ዘመቻን ማስጀመሪያ ፕሮግራም በ ድሬ ጠያራ ወረዳ ሀሰንጌ የሚገኝ ኬጂ የማስጀመሪያ ፕሮግራሙን አሁን አድርገናል። እንግዲህ ዘመቻው በክልል አቀፍ ደረጃ ከሰባ ሺህ በላይ ህጻናት ይከተባሉ ብለን እናስባለን። በእቅድ ደረጃ ከሰባ ሺህ በላይን ለመከተብ ለማዳረስ ታቅዷል ማለት ነው። እንግዲህ ማለት ሁሉም የማህበረሰቡ ክፍል ወላጆች እንግዲህ በትምህርት ቤቶች ኬጂዎች ላይ ሁሉም ያው ህፃናት እንዲከተቡ የበኩላቸውን አስተዋጽኦ እንዲያበረክቱና ወደ ክትባት ቦታ ክትባት እንዲያገኙ ሁሉም ህጻናት ሚስ መደረግ ስለሌለባቸው፣ መዘለል ስለሌለባቸው ሁሉም እንዲከተቡ የበኩላቸውን ሁሉም የማህበረሰብ ክፍል አስተዋጽኦ እንዲያበረክት ነው የማስተላልፈው መልእክት። የልጅነት ልምሻ በሽታ ወይም ፖሊዮ እድሜያቸው ከአምስት ዓመት በታች በሆኑ ህጻናት ላይ ከፍተኛ የመከሰት እድል ያለው በሽታ መሆኑን ጠቁመው በሽታውን በክትባት መከላከል እንደሚቻል አንስተዋል። ሰው ተኮር የሆኑ የልማት ስራዎችን በማከናወን የመንግስት ሰራተኞችን የኑሮ ጫና ለማሻሻል በትኩረት እየሰራ እንደሚገኝ የሐረሪ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታወቀ። ቢሮ የመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ ፈጸም መመሪያ ዙራ ለኃላፊዎች እና በተቋሙ ከሚገኙ ከዘርፉ ባለሙያዎች ጋር ውይይት አካሂዷል። ገዛኛ ራጌ ዘዝራለው መንግስት የሰራተኞቹን የኑሮ ሁኔታ ለማሻሻል የታለመ ከመስከረም 2018 ዓ ም ጀምሮ ተግባራዊ የሚደረግ የደሞዝ ጭማሪ ማድረጉ ይታወሳል። በዚህም የመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ አፈጻጸም መመሪያ ዙሪያ የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ለኃላፊዎችና በየተቋሙ ለሚገኙ ከዘርፉ ባለሙያዎች ጋር ውይይት አካሂዷል። የቢሮ ኃላፊ ወይዘሮ ዚነት ዩሱፍ በወቅቱ እንደገለጹት መንግስት ሰው ተኮር በሆነ የልማት ስራዎች የመንግስት ሰራተኞችን ኑሮ ለማሻሻል በትኩረት እየሰራ መሆኑን ጠቁመው ለዚህም በዓመቱ ውስጥ ሁለት ጊዜ የደሞዝ ማሻሻያ ማከናወኑን አንስተዋል። እንደ ሀገር ከመስከረም 2018 ዓ ም ጀምሮ ተግባራዊ ለሚደረገው የደሞዝ ማሻሻያም በክልል ደረጃ አስፈላጊው ዝግጅት መደረጉንና የመመሪያ ዝግጅት መጠናቀቁን ገልጸዋል። በትናንትናው ዕለት የተካሄደው ውይይትም በዋናነት በመጀመሪያው የደሞዝ መሻሻያ የታዩ ክፍተቶችን ለማረምና ግንዛቤ ለመፍጠር መሆኑንም አስገንዝበዋል። የተደረገውን ማሻሻያ ህጉን በጠበቀ መልኩ ለማሳለጥ አመራሩና ባለሙያው በቅ ቅንጅት መስራት እንደሚገባ ጠቁመዋል። የመንግስት ሰራተኛው የስራ ሰዓቱን ሙሉ በሙሉ በአግባቡ ተጠቅሞ ህብረተሰቡ ተገቢውን አገልግሎት እንዲያገኝ መስራት እንደሚገባም ጠቁመዋል። መንግስት ከፍተኛ ውጪ አውጥቶ የደሞዝ ማሻሻያ ያከናወነበት የሰራተኞቹን ኑሮ ከማሻሻል ባሻገር የተገልጋዩን ህብረተሰብ እርካታ ለመጨመር ነው ብለዋል። የቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ በበኩላቸው መንግስት የኢኮኖሚ እድገቱን የሚመጥን የደሞዝ ማሻሻያ ማድረጉን ጠቁመዋል። በህግ አግባብ ተፈጻሚነቱን ለማረጋገጥም አመራሩ በት ትኩረት ማስፈጸም እንደሚገባ አንስተው የመረጃዎች ጥራት ጉለትን በመቅረፍ የተዛቡ መረጃዎችን በማስተካከል በጥራት መስራት እንደሚገባ አሳስበዋል። የደሞዝ ማሻሻያው ከመስከረም ወር ጀምሮ ተግባራዊ እንደሚደረግም ተገልጿል። የሐረሪ ክልል ህብረት ስራ ማስፋፊያና ማደረጃ ኤጀንሲ የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገመገመ። በግምገማው ነባር ማህበራት ተደራሽነታቸውን ለማረጋገጥ እንክረው መስራት እንዳለባቸው ተጠቁሟል። የጌትነት ዘውዴ ዘገባ እንደሚከተሉ ይቀርባል የሐረሪ ክልል ህብረት ስራ ማስፋፋን ማደራጃ ኤጀንሲ 2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግመዋል። በመድረኩ በበጀት ዓመቱ የመጀመሪያ ሩብ ዓመት የተሰሩ ስራዎች በጽሁፍ ቀርበዋል። በዚህም በሩብ ዓመቱ 32 መሰረታዊ ማህበራትን ለመደገፍ ታቅዶ 31ዱ ተግባራዊ መሆኑን ተገልጿል። በተጨማሪ ማህበራቱን ለማጠናከር 12 ሚሊዮን ካፒታል ማፍራትና 10 ሚሊዮን ብር የአባላት ቁጠባ ለመሰብሰብ ታቅዶ አፈጻጸሙ 93 ሚሊዮን መሆኑን በሪፖርቱ ቀርበዋል። በተጨማሪም አስር አዳዲስ ማህበራትን ለማቋቋም ታቅዶ እቅዱ በተሳካ ሁኔታ መከ መሆኑ ተጠቁሟል። በማዳበሪያ አቅርቦት ላይ ካለፈው አመት ጋር ሲነጻጸር ለውጦች መኖራቸውና በኦዲት ግኝት በኩል መሻሻሎች መታየታቸውም ተመላክተዋል። ጉድለት የተነሱ ስራዎችን በሁለተኛው ሩብ አመት ለማከናወን መታቀዱም ተገልጿል። የማህበራትን አባልነት ከማሳደግ በተጨማሪ ማህበራቱ በገበያ ላይ ያለመሳተፋቸው፣ አንዳንድ ማህበራት ሂሳብ ኦዲት አለማድረጋቸው እንደ ጉድለቶች ተጠቅሰዋል። በመድረኩ ላይ የክልሉ ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሀመድ ተገኝተው በሰጡት አቅታቻ በአፈጻጸሙ የታዩ ጉድለቶችን በቀጣይ መሙላት እንዳለባቸውና ስኬቶችን ለማስቀጠል በትኩረት ሊሰራ ይገባል ብለዋል በማዳበሪያ አቅርቦ ዙሪያ የሚስተዋሉ ችግሮችን ለመፍታት በማዳበሪያ አቅርቦ ዙሪያ የሚስተዋሉ ችግሮችን ለመፍታት ከክልሉ ግብርና ልማት ቢሮ ጋር በቅንጅት መስራት እንደሚገባም አቅጣጫ አስቀምጠዋል። የኤጀንሲው ኃላፊ አቶ ሚልኬ ሳመድ የተነሱ ሀሳቦችን በግብዓትነት እንደሚወስዱም ተናግረዋል። የኤጀንሲው አንደኛው ሩብ ዓመት የስራ አፈጻጸም ግምገማ ላይ የኤጀንሲው ሰራተኞችና የሚመለከታቸው አካላትም ተሳታፊ ሆነዋል። ኢትዮ ቴሌኮም ማዕከላዊ ምስራቅ ሬጂን ለሀረር መምህራንና ቢዝነስ ኮሌጅ ከ150 ሺህ ብር በላይ የሚያወጣ ዘመናዊ ኮምፒውተሮችን ድጋፍ አደረገ። ድጋፉን የተረከቡት የሀረር መምህራንና ቢዝነስ ኮሌጅ ዲን አቶ አብዱልአዚዝ መሐመድ እንዳሉት መሰል ድጋፎች ኮሌጁ ያሉበትን የማስተማሪያ ቁሳቁስ እጥረት ለመቅረፍ ያግዛል ብለዋል። የኢትዮ ቴሌኮም ማዕከላዊ ምስራቅ ሬጂን ኃላፊ አቶ አቶ ቻሩ ጅማ ቶላ በበኩላቸው ኢትዮ ቴሌኮም እንደ ከዚህ ቀደሙ ለትምህርት ጥራትና ተደራሽነት የበኩሉን እየተወጣ ይገኛል ሲሉ ተናግረዋል። በእለቱ ኮሌጁ ለኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ሰርቲፊኬት አበርክቷል። ዘገባውን ያደረሰን ባልደረባችን ምስጋናው ኃይሉ ነው። ህብረተሰቡ የአካባቢውን ሰላም ለመጠበቅ እያደረገ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት ተገለጸ። በሐረሪ ክልል በጀኔላ ወረዳ በማህበር ተደራጅተው በምሽት በስፋት የጥበቃ ስራ እያካሄዱ እንደሚገኙ ነዋሪዎቹ ተናግረዋል። አዩብ ከዛሊ ተጨማሪ አለው። በሐረሪ ክልል በጂኔላ ወረዳ በማህበር ተደራጅተው የአካባቢያቸውን ሰላም ለመጠበቅ የምሽት ጥበቃ በመስራት ላይ ይገኛሉ። ለሐረሪ ብዙሃን መገናኛ ኤጀንሲ አስተያየታቸውን የሰጡት በምሽት የጥበቃ ስራ ላይ ያገኘናቸው አቶ ዮሐንስ አሻግሬ የሰላሙ ባለቤት ህብረተሰቡ መሆኑን በመናገር ወጣቱ ትውልድ የአካባቢውን ሰላም በማስጠበቅና በማጽናት ሂደት ውስጥ ትልቅ ሚና መጫወት አለበት ብለዋል። ሮንድ እየወጣ ነው። በበልጥ ደግሞ ማለት ነው። ሮንዱን ደግሞ ሰዓቱን ገፋ በማድረግ ማሻሻል ነው የሚኖርብን። ሰላምን ማስጠበቅ ለጸጥታ አካላት ብቻ የተተዋ አይደለም የሚሉት ሌላኛው የዚህ የጥበቃ ስራ ተሳታፊ የሆኑት አቶ በሱላ መገርሳ ኦዳ ሲሆኑ፣ ህብረተሰቡ ከጸጥታ አካላት ጋር መተባበር ይኖርበታልም ብለዋል። አካባቢያችን ጸጥታ ዘርፍ ኃላፊ አለ። የሚያዘን ሁሉ መፈጸም አለብን መፈጸም አለብን መጠበቅ አለብን ክልላችን መጠበቅ አለብን። ሰፈራችንም መጠበቅ አለብን። ይሄ ግዴታችን። በጥበቃ ስራው ላይ ያገኘናት ወጣት ሚሩን በበኩሏ የለማችና የበለጸገች እንዲሁም ለነዋሪዎቿ ምቹ የሆነችውን ሀረር ለቀጣዩ ትውልድ ለማሸጋገር በርትተን ሰላማችንን ማስጠበቅ ይኖርብናል ስትል አስተያየቷን ገልጻለች። ህብረተሰባችን እንደሚታወቀውም እየታየም እንዳለ ያለው በስነስርዓት አካባቢውን እየጠበቀ ነው ያለው ሰው በእርቱ ላለው በዚሁን ቀጥል አካባቢ ለሰላም ለመኖርም በርቱላለው። መንግስትም እንደዚሁ ሌሎች ከተሞችንም ሌሎች ሀገሮችንም በህዝቡ በአካባቢው በሚኖረው ነዋሪ እንዲጠበቅ እንዲያበረታታ መልእክት የምሽት ጥበቃ ስራውን ሲያስተባብሩ ያገኘ ናቸው። የሀረሪ ክልል ፖሊስ ኮሚሽን አባል ኢንስፔክተር ጀማል ዘኮ አህመድ እንደገለጹት ክልሉ የሚታወቅበትን የሰላምና የመቻቻል እሴቶች ጠብቆ ቆይቷል ብለዋል። ክልሉ የያዘውን የልማትና የብልጽግና ውጥን ከዳር ለማድረስ ሰላም ዋነኛ መሰረት መሆኑን በመግለጽ ህብረተሰቡም ከጸጥታ አካላት ጋር በመተባበር ለሰላም ዘብ መቆም ይኖርበታል ሲሉ መልእክታቸውን አስተላልፈዋል። ህብረተሰቡ ከፖሊሶች ጋር ተባብረው በዚች በሮንድ ሰዓት ሳይሆን ብቻ ሳይሆን ሌላ ጊዜም ሲተኛም ሲነሳም ጠዋትም ማታ ሌት ተቀን ሕፃኑን ጭምር ተማሪዎቹን ምኑም ግንዛቤ እየሰጡት ሰላም የጋራችን ነው ብለው በማስተማር ግንዛቤም እየሰጠን ነው። ህብረተሰቡም ደግሞ ለእኛ ብቻም አይደለም ለሁላችንም ሰላም ስለሆነ ተጋግዘን ማይችሉበት ቦታ ደግሞ ኢንፎርሜሽን እየሰጡን ጸጉረ ለውጥ ሌባ ዱርዬ ያንን ሁሉ ጠቁመው ለእኛ ኢንፎርሜሽን እየተሰጡ ተጋግዘው እንድንሰራ እያደረጉን ስለሆነ እኛም ይህንኑ ግንዛቤ እየሰጠናቸው ነው። ስለዚህ ህብረተሰቡ ያለበትና ወጣቱ ያለበት የራሱ ሀገር መሆኑን ለሰው አለም ለራሱ ሲማርም ለማደግም ሀብትም ወልዶ ለመሳምም ሰላም ሲኖር ነው። ይሄንን ግንዛቤ አግኝቶ እንዲሰራ እያደረግን ነው። ወጣቱም ይሄንኑ እ። ለበታችሁም የታላቁንም እያከበረ ለሌባና ለዱርዬና ለግሉ ጥቅም ብሎ የሰውን ሰላም የሚያውከውን ነጥሎ መስጠት ተሯርጦ መያዝ ነው ያለ። እኔ አሁን ማስተላለፍ የፈልገው ትልቁ ጎረቤት ለጎረቤት መከባበር፣ መፋቀር ይሄ ሚዲያ ላይ እንዲሆነ እንደዛ ሆነ ብለው ሚያናፍሱትን ትቶ ከሄዋን ከአዳም ነው የተፈጠረ ነው ፈረንጂም ይሁን ኢትዮጵያዊ እስከሆንኩኝ ድረጅ ሌላ ኢትዮጵያዊ ለች ምቹ ነች እቺኑ አንድ ላይ ተባብረን የሌላውን ሰው ሳይሰማ ለሰላሙ ሲል ዘመቆም አለበት ነው የምለው ነኝ። ሰላም ከሌለ እድገት ብልጽግና የማይታሰብ ነው የሚሉ ተሳታፊዎቹ፣ የምሽት ጥበቃ ስራው የከተማዋን ሰላም ለማጽናት አስፈላጊ በመሆኑ አጠናክረን እንቀጥላለን ሲሉም ተናግረዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የአፈር ማዳበሪያ ፋብሪካ በሀገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩ ለግብርናው ሴክተር ማርሽ ቀያሪ ተግባር መሆኑን የግብርና ሚኒስቴር አስታወቀ። በሌላ ዜና የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የፊርማ ስነስርዓት አካሂዷል። እኝና መሰል ሀገር አቀፍ ዘገባዎችን ሲሳይዘዱ እንደሚከተል ያቀርባቸዋል። የአፈር ማዳበሪያ በሀገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩ ለግብርናው ሴክተር ማርሽ ቀያሪ ተግባር መሆኑን ይህ የግብርና ሚኒስትር ገልጿል። በግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚው ፕሮጀክቱ በሀገራችን የመጀመሪያ በመሆኑ እንዲሁም በዘርፉ የሚስተዋሉ እክሎችን በማድረግ በማድረቅ ረገድ የጎላ ሚና እንዳለው አንስተዋል። እንደ ሀገር ዘርፈ ብዙ ጥቅም እንዳለው የጠቆሙት ባለሙያው በተለይም ለግብርናው ዘርፍ ማርሽ ቀያሪ ትልቅ ተግባር ስለመሆኑ አንስተዋል። ቀዳሚው የግብርና ዘርፍ ተልዕኮ ምርትና ምርታማነትን መሆኑና እንዲሁም ለዚህ ደግሞ ግብዓቱ ወሳኝ መሆኑን ያነሱት ባለሙያው የአፈር ማዳበሪያ ፋብሪካው በሀገር ውስጥ መገንባቱ የሚጨምራቸው በጎ ነገሮችና የሚቀንሳቸው ጫናዎች እንዳሉም ገልጸዋል። በዚህም መሰረት በምንፈልግበት ጊዜ የምንፈልገውን መጠንና አይነት አፈር ማዳበሪያ ለማግኘት ያስችለናል ብለዋል። ላብነትም ከዓለም ሀገራት ውስጥ ተወዳድረን የምንፈልገውን የአፈር ማዳበሪያ አይነት ለማግኘት ተቸግረን እናውቃለን። ይህ ሁኔታ ደግሞ ይህንን ሁሉ ጫና የሚቀንስልን ነው ሲሉ ተናግረዋል። ይህ ትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር በ2018 ትምህርት ዘመን የቁልፍ ተግባራት ፊርማ ስነ ስርዓት አካሂዷል። በዚህ መርሃ ግብርም የትምህርት ሚኒስቴር ዴኤታው ኮራ ጡሹኔ የዩኒቨርሲቲ ፕሬዚደንቶችና የቦርድ ሰብሳቢዎች ፊርማቸውን አኑረዋል። በዚህ ወቅትም የትምህርት ሚኒስትር ዴታው ኩራጦሽኔ እንደገረጹት የስምምነት ከተለመደው የዕቅድና ሪፖርት የተለየ በመሆኑ ዩኒቨርሲቲዎች በተግባራዊነቱ ላይ በትኩረት ሊሰሩ ይገባል ሲሉ አንስተዋል። ከፍተኛ የትምህርት ተቋማት ስምምነቱን ከወትሮው ከፍ ባለና በላቀ መንፈስ ለተፈጻሚነቱ ርብርብ እንዲያደርጉም ጥሪ አቅርበዋል። ባለፉት ዓመታት በትምህርት ዘርፎ የተከናወኑ የሪፎርም ስራዎች መጠነ ሰፊ ለውጥ ማስመዝገብ መቻሉን ሚኒስትር ዴታው አንስተዋል። በቀጣይም የትምህርት ጥራት ተደራሽነት ማንነትና አካታችነትን በማሳደግ እንዲሁም በትምህርት ዘርፉ ላይ የዲጂታላይዜሽንን በማስፋት ረገድ በርካታ ተግባራት እንደሚከናወኑም አመላክተዋል። ወጋገን ባንክ በበጀት ዓመቱ ከፍተኛ ነው ያለውን የ13.5 ቢሊየን ብር ገቢ ማግኘቱን አስታውቋል። ባንኩ 32ኛ መደበኛ ባለ አክሲዮኖች ጠቅላላ ጉባኤውን በአዲስ አበባ አካሂዷል። የባንኩ የቦርድ ሰብሳቢ አቶ አብዲሹ ሁሴን እንደገለጹት በ2024/25 በጀት ዓመት ባንኩ በታሪኩ ከፍተኛ የሆነውን 13.5 ቢሊዮን ብር ገቢ እንዳስመዘገበ አስታውቀዋል። ካለፈው በጀት ዓመት ጋር ሲነጻጸርም የ38 በመቶ እድገት በማሳየት የአንድ አክሲዮን ሲያሳልፍ ወደ 46.10 በመቶ ማደጉንም ተናግረዋል። ባንኩ ወጣት ሥራ ፈጣሪዎች በተለይም ሴቶችን ተጠቃሚ የሚያደርጉ የዲጂታል ብድር አገልግሎቶችን በበጀት ዓመቱ ያቀረበ መሆኑን የቦርድ ሰብሳቢው ተናግረዋል። ከዚህ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ በባንክ አገልግሎት ተደራሽነትና በሴቶች አካታችነት ዙሪያ ባደረገው መዘናው ውጤት መሠረት ወጋገን ባንክ ከ30 የግል ንግድ ባንኮች ሁለተኛ ደረጃ መያዙን አስታውቀዋል። በበጀት ዓመቱ ባንኩ ከታክስ በፊት በታሪኩ 3.85 ቢሊዮን ዶላር ትርፍ በማግኘት ካለፈው በጀት ዓመት የ73 በመቶ ብልጫ እንዳስመዘገበም ገልጸዋል። በተመሳሳይ ባንኩ የተለያዩ የኢኮኖሚ ዘርፎች የሰጠው ብድር በ353.5 ቢሊየን መድረሱን ገልጸው ይህም ከባለፈው በጀት ዓመት አንጻር የ18 በመቶ እምርታ የሚያሳይ መሆኑን ጠቁመዋል። ባንኩ ወጣት ስራ ፈጣሪዎችን በተለይም ሴቶቹን ተጠቃሚ ያደረጉ የዲጂታል ብድር አገልግሎቶችን በበጀት ዓመቱ ያቀረበ መሆኑንም የቦርድ ሰብሳቢው አስታውቀዋል። የባንኩ ዓለም አቀፍ የፋይናንስ ኮርፖሬሽን ቪዛ፣ የአፍሪካ ኤክስፖርት ኢምፖርት አፍሪኤዚን ባንክ፣ ኮሜርስ ባንክ፣ ሲቲ ባንክ ጋር በአጋርነት ሰርቷል ብለዋል። በተጨማሪም ባንኩ ማህበራዊ ኃላፊነቱን ከመወጣት አንጻር በመላው ሀገሪቱ የሚካሄዱ የልማት ሥራዎችን ለመደገፍና በዝቅተኛ ኑሮ ላይ የሚገኙ ዜጎችን ህይወት ለማሻሻል የሚሰሩ በጎ አድራጎት ተቋማት የ30 ሚሊየን ብር ድጋፍ ማድረጉን አቶ አብዲሹ አስታውቀዋል። የወጋገን ባንክ ዋና ስራ አስፈጻሚ አክሊሉ ውበት በበኩላቸው ባንኩ በዘርፉ የሚስተዋለውን ተሯሯጭ እና ፈታኝ ሁኔታዎችን ተቋቁሞ የላቀ ውጤት ያስመዘገበ መሆኑን ተናግረዋል። ሥራ አስፈጻሚው አክለውም ያለፈው በጀት ዓመት በባንኩ ታሪክ ምዕራፍ በጉል ስኬቶች የታጀበ መሆኑን አንስተው ወጋገን ባንክ በኢትዮጵያ የሰነደ መዋለ ነዋያዎችን ገበያ ላይ ቀዳሚ ሆኖ ከመመዝገቡም በላይ ወጋገን ካፒታል የተሰኘ በሀገሪቱ የመጀመሪያ የግል ኢንቨስትመንት አቋቁሞ ወደ ሥራ በገባበት ለካፒታል ገበያ እድገት ጉልህ አስተዋጽኦ ማበርከት የቻለበት ዓመት መሆኑን ጠቅሰዋል። ባንኩ በመላው ሀገሪቱ በከፈታቸው አራት መቶ አምስቱ ቅርንጫፎቹ መደበኛና ከወለድ ነፃ ቀልጣፋ አገልግሎት እየሰጠ እንደሚገኝም ተናግረዋል። ከውጭ ወዳገኘነው ዘገባ ስናልፍ የእስራኤል መንግስት የጋዛን የተኩስ አቁምና የታጋሾች ስምምነትን አጸደቀ። ስምምነቱ በእስራኤል መንግስት የጸደቀው የአገሪቱ ካቢኔ ለሰዓታት ስብሰባ ካደረገ በኋላ ነው። ዘገባው የቢቢሲ ነው። ምስጋና ኃይሉ እንደሚከተል ያቀርበዋል። የእስራኤል መንግስት የተኩስ ማቆምና ታጋቾችና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ አጽድቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሆ አርብ ዕለት በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች የህይወት ያሉትን እና የሞቱትን የሚፈቱበትን ማቀፍ አጽድቋል ሲሉም ጽፈዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበትን መስመር ይወጣል። ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ መልቀቅ አለበት። በመቀጠልም የሞቱትን 28 ታጋቾችን በመቀጠልም የሞቱትን 28 አጋቾች አስክሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማያን የዕድሜ ልክ እስረኞችና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም ምንጭ ለቢቢሲ ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪኖች ምግብ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱም የመንግስታቱ ድርጅት ገልጿል። አብዛኞቹ በድንኳን ወይም በፍርስራሽ ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ አምስት ቀናት ውስጥ በየቀኑ 400 የእርዳታ መኪኖች ወደ ጋዛ እንዲገቡ ትፈቅዳለች ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድም የፍልስጤን ከፍተኛ ባለስልጣን ለቢቢሲ ተናግሯል። በዩናይትድ ስቴትስ ጦር ስር የሚመራውና ወደ 200 የሚጠጉ ኃይሎች የያዘም ቡድን የጋዛን የተኩስ አቁም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግሯል። ኃይሉ ከግብፅ፣ ከኳታር፣ ከቱርክና ከተባበሩት አረብ ኢምሬቶች የተውጣጡ ወታደሮችን እንደሚያካትትም ታውቋል። ሚናቸው በጋዛ የተኩስ አቁም ስምምነት መቋጠር መከታተልና ምንም አይነት ጥሰቶች ወይንም ወረራ አለመኖሩን ማረጋገጥ ነው ብለዋል ባለስልጣኑ። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በበኩላቸው በጋዛ አሜሪካ ጦር እንደማይሰማራ ገልጸው የአሜሪካም ሚና የጋራ ቁጥጥር ማዕከል መፍጠር ነው። ይህም የሚሰማራውን ሁለገብ ኃይል ያዋህዳል ብለዋል። የተኩስ አቁም ስምምነት ቀጣይ ምዕራፍ ላይ ተጨባጭ ንግግሮች የሚጀመሩ መሆኑን የታጋቾች መፈታትም ሲጠናቀቅ ይሆናል ተብሏል። ስምምነቱ በእስራኤል መንግስት የጸደቀው አርብ ረፋድ ላይ የአገሪቱ ካቢኔ ለሰዓታት ስብሰባ ካደረገ በኋላ ነው። ክቡራን ተመልካቾች፣ ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህ ሊመስሉ ነበር። ከቀሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልን።